የቡዳ መንፈስ በጣም በጣም ለየት ያለ ባህሪው ልብን የመቆጣጠር ባህሪ ያለው፣ ብዙ ጊዜ ልቤን የሚሉ የሚደክማቸው ህጻናቶች በቡዳ ከተበሉ ማታ በጣም ይደክማቸዋል፣ ትኩሳት ይለቅባቸዋል፣ ያቅለሸልሻቸዋል፣ እንቅልፍ ይነሳቸዋል፣ ያነጫንጫቸው እና በጣም ይንፈሰፈሳሉ። ልክም ነው የሚሉት ሀሳባዊ ልባችን ደግሞ ይዘዋል። ሀሳባዊ ልማ ልብ ሁለት ስራ አለ። የደማችንን ዝውውር ይቆጣጠራል፣ ከዛ ደግሞ ልባምነት ልቦ ነው ትነው ልባምነቱን ይይዘዋል ነው ልባምነትን ይቆጣጠራል። በሱ በኩል ያደርገዋል። ወይ ደፋ ወይ ፈሪ ነው የሚያደርግ መወሰን ባለብን ጊዜ ላይ እንዳንወሰን ወይም ደግሞ መወሰን በሌለበት ሰዓት ላይ እንድንወሰን ያደርገን ጣልቃ ይገባል። ወ ለምሳሌ ባልና ሚስት በሚጣሉበት ሰዓት ላይ ታግሷት ማለፍ ሲችል ወይም እሷም ታግሳ ማለፍ ስትችል ልቧን ይቆጣጠርና በቃ እሺ ችግር የለው በቃ እናትሽ ሞተች ወይም ደግሞ አያትሽ ሞተ አባት ሞተ ሲባል አንድ ሰው ድንግጥ ብሎ ይወድቃል ፌንት ይላል በዛ ሰዓት አጀው የመግባት እድል ያገኛል ማስደንገጥ ይወዳል የቡዳ መንፈስ እንዴት ሰውን እንደሚቆጣጠር ነው በመጀመሪያ አብራራልን ስለ መንፈስ እያሉ ነው ገብረ ስላሴ አመሰግናለሁ እሺ ልብ ይቆጣጠራል የቡዳ መንፈስ እንዴት ነው ልብ የሚቆጣጠረው፣ የሚለውን ነገር እናያለን። ቡዳ የሚባለው ብዙ ሰው የሚመስለው ዓይን ከሚለው ጋር ብቻ ነው የሚያገናኘው። ማረፊያው ወይም ደግሞ መነጽሩ ነው እንጂ ዓይን ልብን እንደ ዙሃን ነው የሚያውቀው። ለምሳሌ ቁጭ ብለህ ስራ የምትሰራው ቡዳም ልብ ላይ ይቀመጥና በአይን በኩል ነው የሚመጣው። ያ ስራው ነው፣ እንደ ትታሰት ለብሰው ማለት ነው። አንድን ሰው በቃ እንደዛ ነው። እና የቡዳ መንፈስ በጣም በጣም ለየት ያለ ባህሪው ልብን የመቆጣጠር ባህሪ ያለው ብዙ ጊዜ ልቤን የሚሉ የሚደክማቸው ህጻናቶች በቡዳ ከተበሉ ማታ በጣም ይደክማቸዋል፣ ትኩሳት ይለቅባቸዋል፣ ያቅለሸልሻቸዋል፣ እንቅልፍ ይነሳቸዋል፣ ያነጫንጫቸዋል እና በጣም ይልፈሰፈሳሉ። ድክም ነው የሚሉት። አንዱ ትልቁ ልብን መቆጣጠር ነው። ሁለተኛው ደግሞ ይሄ የስጋዊ ልባችንን ሳይሆን ሀሳባዊ ልባችንን ራሱ ደግሞ ይዘዋል። ሀሳባዊ ልማት ልብ ሁለት ስራ ያለው የደማችንን ዙር ይቆጣጠራል። ከዛ ደግሞ ልባምነት ስነ ልቦ ነው ማለት ነው። ልባምነቱን ይይዘዋል ነው ልባምነትን ይቆጣጠረዋል፣ በሱ በኩል ያደርገዋል። ወይ ደፋር ወይ ፈሪ ነው የሚያደርግ ከያዘ እንደ ሁኔታው በቤቱ ስጋት እንድትሆን ያደርግሀል። በሁለቱም በኩል ወይ በበሽታ ታመህ ስጋት ትሆናለ ይሞታል ተብለ ወይ ደግሞ ትገላለ ተብለ ስጋት ትሆናለ። የቤቱ ዋና በጥባጭ ፊጋ በሬ ታውቃለህ በቃ ሀይለኛ ነው የሚያደርገው እና ልብን ሲቆጣጠር ደግሞ ማን ለማንም አትራራም ስለዚህ ስነ ልቦናን ይቆጣጠራል ማለት ነው የስነ ልቦና መምህራን ራሳቸው ቡዳን አያውቁትም እንጂ ትሪት የሚያደርጉት ቡዳን ነው አዎ ትሪት የሚያደርጉት ማለት ማባበል አይደለም ሰዎች እንዲያስወግዱት የሚመክሩት ማለት ነው አይዞ አትፍራ እችላለሁ ብል ምናምን አዳርለ እሱን የሚሉት አዋል ስለተቆጣጠረው ነው። ብዙ ሰዎች ሚዩት አርጊ ት ሚዩት አርጊ ስልክሽን ይቅርጣ እት ሚዩት እሺ። እና በቃ ልብህን ይቆጣጠርና ይመራሃል ሞተርህን ይመረዋል ማለት ነው። በዚ ጭንቅላት፣ አይምሮ፣ ህሊና፣ ልቦና የሚባለው አለ። እነዚህ ፓርቶች የተሰናሰሉ ነገሮች ናቸው። አንዱ ከጎደለ ትቃዣብራለህ፣ ወይም ደግሞ የምታወራውን ይል ተናግረህ ስብሰባ ላይ ደስ ብሎ የተናገርከው ነገር ካለ እየሄድክ ግን ቅንቅድም ያልኩት ትክክል ነው። ምን ሆኜ ነው ደግሞ መለስ አላልኩም? ምን ሆኜ ነው መለስ እንኳን አልልም እንዴ? ትንሽ እንኳን አላፍርም እንዴ? ምናምን ትላለህ። በቃ ራስህን በጣም ተወቅሳለህ። ለምን? በዛ ሰዓት የተናገረው ሌላ ሀይል ነው። ልብህን ይቆጣጠረዋል። አንዳንድ ቀን ደግሞ ባዳ ትሆናለህ። ለልጆች ለሚስት፣ ለመስሪያ ቤትህ፣ ለሁሉ ነገር ባዳ ትሆናለህ። ድርቅ አጎይዞሃል። በቃ ግግም ትላለህ፣ ይከብድሃል። ልቤን ከበደኝ ወይ ደግሞ እንጃ ብቻ ዛሬ ተጫጭኖኛል ነው እኛ ትላለህ። ትከሻህ እንኳን ተጫነህ ልብህ ለኔ ጉትት ታደርገኝ ትላለህ። ለልብህ ስትበክራ ቡዳ ነው። ሌላ በሽታዎችም ቢሆኑ እንኳን ለምሳሌ ለምሳሌ እርግዝና እርግዝናም በሶስት ወሩ ነው፣ በአራት ወሩ ያጨናግፈዋል። ተሆነ የሚታሰብ ነገር አለ ሾተል። አዎ ሾተል ነው አይደለም። ግን ሾተል በራሱ መቶ አይደለም ያጨናግፈው፣ አመጋገብህን በማዘበራረቅ አለክ። እንዴት ቅርም ፉል ቀረ፣ ቅመማ ቅመም ምናምን ያለበት ሻይ በብዛት የምታበዛ ከሆነ ይጨናግፋል። ሴቶች፣ አዎ ብዙ ጊዜ አንዳንድ መመገብ የሌለባቸው ነገሮች አሉ። ወዶ አሉ ይሄን ነገር ብለው ሲበሉት እሱ ያንን ሄዱ ተዋርጎ እንደሚመጣ ይታወቃል። ኦኬ መንፈሱ ነው የሚመጣው። አዎ ወንድ ልጅ ለምሳሌ ቡና ሲጠጣ ቡና ጠጡ ተብሎ ጤና አዳማም ይደረጋል። እንደዚህ ያለ ይጠበጣል። ጥሩ ነው የቡዳ አይን ተብሎ በነጋችን ላይ ቡና ስትጠጡ ሚጥሚጣ፣ እንትን፣ ጤና አዳም የምትጠቀሙ ከሆነ የሚባለው ለምንድን ነው ለምን የምታረጉት ሲባል ሰው የሚለው ያው የሰው አይን ቡናውን እንዳይበላው ነው። እንደዚያ ነው የሚባለው። አዎ የሰው አይን አየሁ ከራሱ አልፎ ሰው የሰው አይን አደረገው። ሰዎች ናቸው የሚበሉት ቡናውን ብሎ ነው የሚያስበው። እና ግን የጤና አዳም ቅጠልና ፍሬው በተለይ ፍሬው ማለት ነው ግንዱ ምናምን እንደዚህ በወንዶች ላይ የመካንነት ችግር ያመጣል ያመጣል፣ ሰምቻለሁ። እና እወደዋለሁ ብለን እንድንበላው ያደርግና በተዘዋዋሪ መንገድ ግን ችግር ያደርጋል ማለት ነው። ስለዚህ ያ ቃል አመጋገብ ያመጋገባችን መንገድ ያውቃል ምን እንደምንወድ ምን እንደምንጠላ። ከመጀመሪያውም ደግሞ ከልጅነት ጀምሮ አልወደውም እንድንል ያደርጋል። ለምሳሌ ሙዝ አልወድም፣ ግን ሙዝ ማልወዱ ጨጓራ ስለነበርኩ ነው። ሃይስኩል ተማሪ እያለሁ ሎሚ አድርግና በጣም ብዙዎቻችን እናደርግ ነበር። ታዲያ ጨጓሬ ጣለቻል። ልክ ትምህርት ስጨርስ አስራ ሁለተኛ ክፍል ስራ፣ እንዴት ብዬሽ ነው ስራ፣ ቀረፃ የለ ምንም አይነት ቦታ ሲሄድ የትም ቦታ ሲሄድ ጨጓሬን እንደዚህ ጭምቅ ቀርጌ ነው የምሄደው። ያቺ ሎሚ በካሜላ ሸወደችኝ። ከዛ ሙዝ አሁን እየተውኩት እየተውኩት መጣሁ። ከዛ ጠላሁት። አሁን ከተፈወስኩ በኋላ እራሱ ሙዝ አልወድም አልወድም፣ እበላዋለሁ ከሰው በግድ ብለብኝ እበላለሁ። አያመኝም። ምን ያ ተጽዕኖ ያ ተጽዕኖ ግን፣ በፊት እወዳለሁ ብዬ ስበላ ያመኛል። እንዲያመኝ ነው ማለት ነው የሚያስፈልገኝ። ታመመኝ ደግሞ የካሚካል ኤጂ ወረብ አልወረብም ሰንበት ተማሪ ሆኜ ወረብ ጥናት ባለበት ሰዓት ላይ ምግብ ሳልበላ ቤት ይቀላይ ነበር። ወረብ ጥናት ጥምቀት ሲደርስ በዓላት ሲደርሱ አሁን ትንሳኤ ሲደርስ ምናምን ወረብ እናጠና ነበር። በጣም ነበር የሚያመኝ። ጸናጽን ገና ስይዝ መቋሚያ ስይዝ ያመኝ ነበር። ጨጓሬ ላጥ ይላል። ጾሙንም በአግባቡ መጾማት ይችላል። ግን ትን ጸበል ላይ ደግሞ ያው እዛ ሲለፈልግ እኔ እንደዚህ ማረገው ጠብቄ ሰዓቱ ከትምህርት ቤት ሲመጣ ጠብቄ ጨጓራውን አንደዋለሁ። እንዳይሄድ አገልግሎት እንዳያስተምር ቅዳሜ ቅዳሜ 18 ዓመት ሕፃናትን አስተምራለሁ። ጨጓሬ እንዲህ እየተንገበገበ ነው የማስተምራቸው። ግን ልጆች ስለሆኑ መላእክትን እንደማስተማር ነው የምቆጥረው። ባት መላእክትን አታስተምራቸውም፣ ሕፃናት መላእክት ናቸው። ቆሜ ግን ሳስተምር እኔ እማራለሁ ወይም ደግሞ እኔ እባረካለሁ ስለማስተምር ነው ስለማስብ ነው ማስተምረው። ግን ጨጓሬ ግብግብ እያለ ነው ለምን ቀድሜ የሆነ ነገር እቀምሻለሁ ከዛ ባዶ ወዴ ሳስተምር ትጉት እያደረገኝ በተው መተው ጀመከና ብዙ ነገሮችን አቆምኩኝ። ከዛ ባርኬ ስበላ ምንም አይለኝም። መድኃኒቱም ስውጥ ባርኬ ስውጥ ምንም አይለኝም። ከዛ እያወኩበት መጣ ያጀሪው ስለው አቤት አለ እንደ አንተ እንደ ቅባት እንደ ያወኩበት እታባት በዚ በዚ ስትለው አገኘሁት ማለት ነውና የቡዳ መንፈስ ልብን ነው የሚቆጣጠር ዋና ፓርት ይዝባል ማለት ነው እና አመጋገብ ላይ በጣም ሴቶች በእርግዝና ወቅት ላይ ምን መመገብ እንዳለባችሁ ምን እንደሌለባችሁ በደንብ መለየት ያስፈልጋል። አለበለዚያ ጽንሱን የሚያጨናግፈው መንፈሱ ሳይሆን አመጋገብ ነው ብላችሁ የምታስቡት ግን፣ ያን ምግብ እንድትወዱት ያደርገው ለምንድን ነው? እኔ ይሄን ነው ወደው ብለው በግድ ቃሪያ ይበላሉ ይበላሉ? ሚጥሚጣ ማለት መሆን በሌለበት ሰዓት እየታመመሰው ቃሪያ ስንገባው በጣም ከባድ ነው። ጨጓራን እንዴት የሚያቃጥል እኔ አንድ ሰው ነበረ የማውቀው። እንዲያውም ባለፈው የነገር ኳት ነበር ለሰላም ጠላ ሲጠጣ በሚጥሚጣ ነው የሚጠጣው። እኔ አላቅም ነበረ። አሁን ሰሞኑ እንዳመጡት ድራፍት ጃምቦ ውስጥ እንቁላል ፍርክሻ አገው አስኳል እየከተቱ እየጠጡ ነው። ምንድነው ሲባል እንትኑን በጣም ያበዛዋል ነው፣ ማስከሩን ማለት ነው። አላያቸው ሰሞኑን እንደዚህ ነው እንዳለ፣ ቲክቶኩ በጣም የገረመኝ ደግሞ እንደዚህ ጀመራችሁ እያልኩኝ ፕሮቲን እኮ ፕሮቲን ፋት እኮ ነው፣ እንቅላል አይገናኝ እና ምን ሆነ ነው አልኩት። ሀገር ነው ጨጓራ አለብኝ ስጠጣው እድን አለሁ ለካ እየገባ እያደን ዘዘለት ነው ጠላው ላይ ሚጥሚጫው ነው የሚከቱ እና ከዛ በኋላ ያው የሆነ ቦታ ሄዶ መውደቁ አይቀርም። ጨጓራውን ፍሪዝ ሊያደርገውፍሪዝ ሊያደርገው ከባድ ነው እና ነገር ጆን በጣም እናመሰግናለን። ቀጥሎ ዳኒ መሰለኝ ዳኒ የሚባልም ሰጥቷል። ዳናይት ይቅርታ፣ ዳናይት በርሄ በጣም እናመሰግናለን። እግዚአብሔር ያክብርልን። እንዴ ገና ከሆኑ መቶ አስራ ሁለት ዶላር ይሄ ትልቅ ነገር ነው። አንድ ሰው ሊችል ጦር ሊችል ነው አሁን መቶ አስራ ሁለት ዶላር ማለት ወደ አስራ አምስት ሺ አስራ ስድስት ሺ ብር ማለት በኢትዮጵያ ሲመነዘር ትንሽ ከጨመረ ሀያ አንደኛ ሰው ሊረዳበት ተገኘ። ዱቄቱንና እንትኑን እኛ እንችላለን ማለት ነው። በጣም እናመሰግናለን። ስለዚህ ሀያ ሰው ብቻ የሚለውን እየረሳን ወደ ሀያ አንደኛ ወደ ሁለተኛ እንሄዳለን ማለት ነው። ሀያ አንደኛ የሚረዱ በተለይ እናቶችና ልጆች ያሏቸው እናቶችና ምስኪኖችን በጣም በጣም ማገዝ አለብን። እሺ ልብ ይቆጣጠራል የሚለውን በዚሁ ጨርሰናል። ሌሎች ነገሮችን ማውረት ይቻላል። እንደገና ደግሞ እንደ ምሳሌ አድርጌ የማውራው በቀደምም ተናግሬዋለሁ ለምሳሌ በህይወታችን ውስጥ ጣልቃ መግባት የልብን መቆጣጠር ማለት ጣልቃ ይገባና መወሰን ባለብን ጊዜ ላይ እንዳንወስን ወይም ደግሞ መወሰን በሌለበት ሰዓት ላይ እንድንወስን ያደርገናል። ጣልቃ ይገባል። በህይወት ውስጥ ለምሳሌ ባልና ሚስት በሚጣሉበት ሰዓት ላይ ታግሷት ማለፍ ሲችል፣ ወይም እሷም ታግሳው ማለፍ ስትችል፣ ልቧን ይቆጣጠርና በቃ እንዲያውም ያንተ ነገር ሰችቶኛል ምናምን ምናምን ብሎ ወይም ሁለቱ በቃ እሺ ችግር የለውም በቃ ልባቸውን ይቆጣጠረዋል። ድርቅ ድንጋይ እያደረጋቸውና ሁለቱም ግትር ይሆናሉ። ከዛ እያለቀሰች ነው ግን ወደ ቤቷ እኮ ለምን ተናገርኩ ነው እሱ ለምን ለምን ድን ነው እንደዚህ አልኳት፣ ግን በቃ እሺ ይቅርታ ነይ ግቢ። ማታ ተጣልቶ ጠዋት እግሯ ስር ወድቆ የሚለምን አለ። ይሄ ምንድን ነው? ይቆጣጠራቸዋል። በትዳር ላይም ጣልቃ ይገባል። ይሄ ጣልቃ ገብነት ይባላል። ድንገት ገብቶ ግን ግን ይላል። በቃ ይዘዋል። እና የሚፈልገውን ሐሳብ ከተናገረ በኋላ ግን አንዳንድ ሰው ይላሉ፣ ወይ እሱኮ ልቡኮ በጣም ንጹህ ነው። አፉ ነው እንጂ አፉ ነው እንጂ። ስለዚህ ምኑን የተቆጣጠረው ልቡ ነው እንጂ። አፉ ተናገራል፣ ልቡ የዋህ ነው ተባለ። አዎ ከየት አውጥቶ ነው የተናገረው ከልቡ ታዲያ። ስለዚህ ተቆጣጥሮን እንድናወራ ያደርግና ሰዎች ለኛ እንዲመሰክሩልን ወይም ራሳችን እንድመሰክር ያደርገናል። እንደዚህ እኮ ግን አይባልም። የሰውን ሳታስብ አታወራም? ከልብ ሳታወጣ ቃላቱ አፍ ጋር አይመጣም። በዚህ ሰው ያስበው ያንኑ ያስበው ነው የሚናገረው፣ ወይም ያስበው ነው የሚኖረው እሱ እንጂ ልቡን ንጹሕ ነው አፉ ነው የሚናገረው። ስለዚህ መንፈስ ነው አፉ ላይ መጥቶ የሚያወራው ማለት ነው። ስለዚህ ልቡን የተቆጣጠረው ማነው? ልቡን ተቆጣጥሮት አፉን እንዲያወራ ያደርገው ማነው? አንተ ዝም ብለው ነው ይሄኛው እንዳያስብ ያደርገውና አፉ ላይ ሆኖ ግን የተናገረ ሌላ ጭንቅላት አለ፣ ሌላ ልብ አለ ማለት ነው። የምን የመንፈስ ልብ፣ የመንፈሱ ልብ የመንፈሱ ጭንቅላት ህሊና በሉት ብቻ ምንም በሉት። መንፈሱ አወራ በማን በሚያፍ ላይ ምንን ይዞ ልቤን ይዞ ልቤ እንዳያስብ ልቤ እንዳያስተውል አረገና አወራ። ስለዚህ ልብን ይቆጣጠራል ማለት ነው። እና የቡዳ መንፈስ በጣም ቀልደኛ እና ብዙ ነገሮች የምናወራ ቀጥሎ የምናወራው ዓይን ላይ ይነግሳል የሚለው እንዴት ዓይን ላይ እንደሚነግስ ደግሞ ቀጥሎ እናወራል እህታችንን ስራም ላይ ጣልቃ የመግባት ነገር አለ ማለት። እኔ ምን ይገጥመኝ የነበረ መግዛት ባለብኝ ሰዓት ገንዘብ ይዤ ተቀምጬ መግዛት ያለብኝ ስቶኮች እንዳልገዛ አደረገኝ ነበር። እንዲያውም የመጨረሻ አካባቢ ጸበል ከመግባቴ በፊት የነበሩት ወቅቶች እህል የምንገዛበት ጊዜ ነበር እና ለትንሽ ብር እኮ ነው በኪሎ መቶ ሁለት መቶ ብር ነው፣ ይቀንሳል ብዬ ሰዓታት ጠብቄ አመለጥ እና መግዛት እንዳለብኝ አውቃለሁ፣ ግን እስኪሸጥ ድረስ ጠበቅኩና ከተሸጠ በኋላ ገንዘቡን ላኩላቸው ውይ ተሸጧል ያመናታን ያዘገየ እያመነታ ቆይ፣ እንደዚህ ቢቀንስ ልኝስ በቃ አሁን ደውለታለሁ አሁን ደውለታለሁ እያልኩኝ ሰላሳ አርባ ደቂቃ ቆይ ስደውልለት ተቃውም ተሽጧል። እንዴ! በጣም ብዙ ነው የከሰርኩት። በጣም ብዙ ብር በጣም የሚገርም ልጄ፣ ማለት ነው ሰላሜ፣ በእምነት ገበታ እየበላን ብ ስትባል በቃ ምናምን ትሄድና ልክ ሊያልቅ አካባቢ ትሻለች። እንደዚህ ነው ባህሪያም፣ ሊያልቅ ሲል መታ በቃ እና ምንድን ነው አንዳንድ ጊዜ መድረስ ባለብን ሰዓት ላይ አንደርስ። ብዙ ነገሮች ያዘገይብናል። በዚህ ነው ሰይጣን አዘገየን ብሎ የተናገረው ቅዱስ ጳውሎስ በሐዋርያት ስራ ላይ ወደ እናንተ እንዳንመጣ ሰይጣን አዘገየን። ያዘገያል። ብዙ ጊዜ የማዘገየት ባህሪ ያለው እቺ እሺ አፍ ላይ የሚያሟርት አይን ላይ የሚነግስ የቡዳ መንፈስ የሚለውን ደምደሜ ልጨርስና እንለያይ ለሶስት ሰዓት ከ አምስት ደቂቃ ያክል ነው። አየር ላይ ቆየ ነው ከቆየ ነው ያቀር በደንብ ትንሽ ላውራ እና ትንሽ ነው አንድ አምስት ደቂቃ ታገሱኝ። እንግዲህ አይን ላይ የሚነግስ ሲል ይሄ አይናችን ላይ ብቻ ሳይሆን የምናየው ጉዳይ ላይ፣ ሀሳባችን ላይ፣ ራዕያችን ላይ፣ ህልማችን ላይ ማለት ጭምር ነው። እዛ ላይም ይሰፍርብናል፣ ይነግስብናል ክፉም ከሆነ በክፉ ደግ ከሆነ ለማበላሸት አይን ላይ ይሰፍራል። ምን የቡዳ መንፈስ እና የቡዳ መንፈስ ህሊናችን ውስጥና ልቦናችን ውስጥ በሚቀመጥበት ሰዓት ቤተሰቦች እንደዛ በሚሆንበት ሰዓት ይሄ ራእያችንን ነው የሚያበላሸው። የሚታየውን ይሄ ሽሮና በርበሬ ሆድ ማሳመ ምናምን ምናምን እሱ በጣም ድክስክስ የሆነ ተራ የሆነ ነው። ይሄ ዋናው የሚባለው ትንቢተ ዳንኤል ምዕራፍ ስምንት ላይ ያለው አውራው ፍየል በአይኖቹ መካከል ቀንድ ነበረው ይላል እና አውራውን በግ ወጋው ይላል። አውራው በግ እኛ ነን ክርስቲያኖች ነን። ፍየሉ ደግሞ በኃጢአት የተመሰለው ዲያብሎስ ነው። በአይኖቹ መካከል ቀንድ ነበረው ሲል ዛሬ ሕንዶች እዚች ጋ ቻክራ ብለው ቀይ ነገር የሚያደርገው በውስጣችን ግን ማንነታችን ግን እነሱ ቻክራ የሚበሉት ምንም የሚበሉት ዋናው የነፍሳችን ዋናው አካል ላይ ማለት ነው። እንግዲህ በዮጋ ሲስተም የሚገቡ ሰዎች ቻክራ የሚሉት ዋናው የማንነታችን የመጨረሻዋ ቶፕን የሚሉት ወደ ሌላ ጠምዝዘ ወሰዱት እንጂ ነፍስ ማለት ነች። ነፍሳችንን አገኘ ማለት ተጫወተብን ማለት ነው ዛሬ ነፍሳቸው የተያዙ የተበሉ እርቃናቸውን በዩቲዩብ ላይ ሲጫወቱ በቲክቶክ ላይ ሲጨፍሩ ታያላችሁ። ፖለቲካው ላይ ደግሞ ህዝቡ ላይ ሲረማመዱ በድሮን ጥይት ሲያዘልሙ ታያላችሁ። ሲገዳደሉ ሲጨራረሱ፣ ያ በቡዳ መበላላት ይባላል። እርስ በርስ መጨካከል ይባላል። ተበላልቷል በጥይት በምናምን ህዝቡ። ሌላው አፍ ላይ ያሟርታል ይባላል። አፍ ላይ ሲያሟርት የቡዳ መንፈስ አይሆንብህ ካለ አይሆንብህ ነው። አይ የሚሆን አይመስለኝም ካለ አይሆንም። እርግማንና ሟርት ባለፈው ነግራቸው፣ ልዩነታቸው እርግማን እየነገርከው ነው። ለሱ እንዲህ ይሁንብህ ስትለው ወይም ይሁንበት ስትሉ ይሆናል ስትናገሩ ሟርት፣ ግን እንዳይሆን ስትጠራጠሩ ማለት ነው። ይሄ ንጃ ብቻ አይመስለኝም፣ አይሆንም፣ ይሆናል ብለህ ነው ትላላችሁ። እሱ ሟርት ይባላል። ሌላው በድንጋጤ መያዝ ይወዳል። ልጆቻችሁን መዝናኛ ቦታ ስትወስዷቸው መጫወቻ ቦታ ስትወስዷቸው ልብን ስቅል የሚያደርግ እንትን የሚባለው ሮስተር የተለያዩ የሚባሉ የተለያዩ ኢሜሎች አሉ። በጣም ብዙ የሚያሳዩ መጫወቻዎች ስቅል አድርጎ የሚያመጣ የሚያሽከረክር ምናምን፣ በዛ ቅጽበት መካከል አጋንንት ይገባል። ይሄ ምሳሌ ነው ያመጣሁት አለ። ሌላው ደግሞ በመርዶ በመርዶ ሰበብ እገሊት ሞተች እኮ አያትሽ እናትሽ ሞተች ወይም ደግሞ አያትህ ሞተ አባት ሞተ ሲባል አንድ ሰው ድንግጥ ብሎ ይወድቃል፣ ፌንት ይላል። በዛ ሰዓት አጀው የመግባት እድል ያገኛል። ማስደንገጥ ይወዳል፣ መርዶ መናገር ይወዳል። ሰበር ዜና ብሬኪንግ ኒውስ። ብዙ ጊዜ ብሬኪንግ ኒውስ ተብሎ መልካም ነገር ሲወራ ስምታችሁ ተቀናችሁ? የለም ይሄ የማስደንገጥ ስራ የሚሰራው መንፈስ ነው፣ ለመግባት እንዲመቸው ደግሞ። ሁሉም ሰው ብሬኪንግ ኒውስ ይወዳል እንዴ ሁሉም ሲወዳል ሰበር ሰበር የሰበር ዜና እንትኖች በጣም ይገርማል። ሌላው እንግዲህ አስመሳይና ውሸታም ነው፣ የቡዳ መንፈስ ማለት ነው። አስመሳይና ውሸታም ማለት ድራማ የሚሰሩ ተዋናዮችን ማለት አይደለም ልክ እንደዛ ግን ሪል የሆነ ህይወታችን ላይ ድራማ ይሰራብናል ሰው ላይ አታላይ ላይ እንሆንና ቤት ስንገባ የጀግንነት ስሜት እንዲሰማ በቃ ሰራውለት እኮ ይላል ብር አካውንት ላይ መግባቱን ነው እንጂ የምታዩት አካሏን ሸጣ ማንነቷን ሸቅላ እንደገባች አይነግራትም በቃ ሸወድ ሹ አገኘውኝ አሪፍ ብር አገኘው እንድትል እንዲል የሚያደርገው ሙስናም ሲቀበል ጉቦም ሲቀበል የሆነ ነገር አርጎ ሰው አስይዞ አሳስሮ ሲመጣ በእርግጥ ወንጀለኛ ማሳሰር ማለት አይደለም ግን ንጹሐን የሆኑ ሰዎችን በድሎ መምጣት እንደ እንደ ጥሩ ጀብድ የሚቆጥሩ ሰዎች አሉ። ምናምን ብለው እንደ ስኬት ይቆጥሩታል አስመሳይ ነው ሲመጣ ግን ያ ሰው እናንተ ጋር ሰላም ነው እግዚአብሔር ይመስገን ምናምን ብሎ እናንተ ተናግሮ አናጋሪ ሆኖ ካድሬ ሆኖ ፖለቲከኛ ሆኖ መጥቶ አናግሯችሁ ይሄዳል ሲሄድ ግን አቃጣሪ ነው እዛ ሄዶ እንባ እንት ነው የሆነ ሄዶ ተናግሮ ይመጣል ከዛ እናንተ በጎን ትታሰራላችሁ በፖለቲካው ነው የምላችሁ በትክክልኛ ህይወታችሁም ደግሞ የቅርብ ጓደኞቻችሁ ልክ እንደዛ ነው የሚያደርጓችሁ። እናንተም እንደዛ እንዳትሆኑ ተጠንቀቁ። አስመሳይ ላለመሆን ተደራጊ ብቻ ሳንሆን አድራጊም እንዳንሆን መጠንቀቅ አለብን። ለምን የቅርብ ጓደኛ የቅርብ ሰው ቤተሰብ መስሎ ተጫወቶ አስመሳይ ሆኖ ድራማ ሰርቶ ዋሽቶ ጉድ ነው የሚያደረጋችሁ። የቡዳ መንፈስ እንደዚህ ነው፣ አታላይ ነው። ህይወታችሁን ማበላሸት ሲፈልግ እንደዚህ ነው የሚያደረገው ማለት ነው። ሌላው ንቀትና ትቢት ነው፣ ንቀትና ትቢት ያበዛል። በጣም የሚገርማቸው ነገር እህቶቻችን ቅንድባቸውን መጽሐፈ ሄኖክ ምዕራፍ ሁለት ላይ አለ። ቅንድባቸውን ሲቀነደቡ አዛዚኤል የሚባለው መንፈስ ቅንድም መቀንደብን ሾሽላ መሞቅንና ኩል መኳልን አስተማራይ ይላል። አይደለም እና ቅንድባቸው እንደዚህ ወደ ላይ አርገውት ነው ከዚህ ከዋናው ትንሽ ከፍ አርገውት እዚ ጋ ከዛ የችኛ የመጨረሻ ደግሞ ልጅ ብድግ ያደርጓታል ሲቀነደቧት በስዕል ስ በስዕል ስ ይኸውላችሁ እንደዚህ ማለት ይሄ ማለት የንቀት ምልክት ነው እንደዚህ ሳትሉ ብላችኋል ሴቶች አሁን እራሱ አይኗ እኮ ኖርማል ነው እንደዚህ ኖርማል ነው እኔ እንደምታዩኝ ነው ግን እንደዚህ ብላለች በምኗ በምኗ በቅንድቧ ነው ይሄ ምንድነው የንቀት ምልክት ማሳያ ነው የግብፅ ጣወታት ላይ በብዛት ይሄ ቅንድብ ነው ሆራስ ይሉታል የአይን ምልክቱ እነ ቢዮንሴ ነው ደግሞ እንደዚህ የሆረስ ምልክት ይሄ ከላይ የምታዩት ሶስቱ የቅንድብ ምልክት ነው። የሽፋሽፍቱ ሽፍቱ ይሄ ሶስቱ ይሄ ደግሞ ያይኑ ምልክት ነው። እንደዚህ የሚሉት ለዛ ነው። ሁለቱ ደግሞ ሲሆን አስቡት እና የንቀት ምልክት ነው። የቲቢት ዲያብሎስ ከሰማይ ወደቁ በቲቢት አለ፣ የዛ ምልክት ነው። እና አይን ላይ ስለሆነ ይሄ መንፈስ ያለው ኩል ሲኳሉ ደምቆ የሚታየው እሱ ነው። ምን ጨመረበት? ይሄ ሽፋሽፍቱን የሚያበዛ ሌላ ጸጉር ተጨማሪ ይበጣል ማለት በማስተሽ የሚጣበቅ በታቱ በነቅሳት የሚሰራ ሰው ነው። በጡ ጸጉሩ ምን ያካክላል እንዴ? እንትኑ እንትን ና አይ፣ እንደው ብዙዎቹ ከመቀንደ ብዛት ጸጉራቸውን ያጣሉ። አዎ፣ ባዶ ሲሆን ከመቀንደ ብዛት በንቅሳት አይጣፋ ብቻ ዞሮ ዞሮ ይህንን ያነሳሁላችሁ ለምንድን ነው? የቡዳው መንፈስ አይን ላይ ሆኖ በአይን ያጠቃል። የትዕቢት መንፈስም ከሆነ በዛው ይገባል። ሁሉም አሁን እንደዋል ለሰርጉ በተክሊል ራሱ እያየ ነው። በቁርባን ራሱ ቀንድባቸው ትንሽ ናቸው እነዚህ ከዛ ተብላሻታለ ለቀም ለቀም ነው ይላል። ስለ ኩል አይደለም ወይም ስለ ቅንድብ አይደለም ያወራል። ስለ ውስጥ ስላለው የቡዳው መንፈስ ትዛዝ ነው ያወራው ያለሁት። ስለዚህ ንቀትና ትቢት ያሳያል። ልጆች እናትና አባታቸው እንዲንቁ፣ አት እንዴት ነው ምትለብሰው እንዴት ነው ደግሞ የምታየኝ ይላል አባት። ከዛ እንዴ አየሁ ይላል አባትም፣ ደሞ ልክ እንደዛው ደግሞ ልጆቹን በቃ በሚያስፈራ መልኩ ነው የሚያቸው። ያ ምንድነው እይታ ላይ ችግር ይፈጥራል። እና አይን በራሱ ጮክ ብላ ቴኝ ብሎ አዲስ የምት የሚባል አፈጠጥክብኝ፣ እና አይን ይናገራል ቋንቋ አለው። ከማን ጋር ሲሆን ነው? እግዚአብሔርም በአይን በኩል ይናገራል አ አይንህን የምትኳልበት ራዕይ ዮሐንስ ምዕራፍ ሦስት ላይ ማለት ነው አይንህን የምትኳልበት ኩል እኔ እሰጣለሁ ና እና ውሰድ ይላል። ያ እግዚአብሔር የሚሰጠን ኩል ደግሞ ማንን ማጥፊያ ነው? አጅሬውን ማጥፊያ ነው። አጥርተን ማየት የምንችልበት በጸሎተ ስሉስ ቅዱስ ማየት የምንችልበት ወደ ውስጥም ማየት የምንችልበት አካባቢያችንን ማየት የምንችልበት ኩል ከክርስቶስ መውሰድ ይሻላል። ስለዚህ የንቀት ምልክት ማሳየት ይችልበታል። ዲያብሎስ ማን ቡዳ የሚባለው መንፈስ ማለት ነው። እና ብዙዎቹ በማህበራዊ ሚዲያ በቲክቶክም በሶሻል ሚዲያ ያው ያሉ ቁጭ ብለው ብቻ የጸሎት ሰዓት አራት ሰዓት ንደርሱ እስኩል ነው ተበልተዋል። ታይተዋል እስክሪን ውስጥ ዮሐንስ ምዕራፍ 13 ቁጥር 8 ላይ መሰኛ 68 ላይ 18 ላይ አውሬው ምስል አለው፣ ለምስሉም ደግሞ ትንፋሽ አለው። ምስል የተባለው ስክሪኑ፣ ከዛ በኋላ ደግሞ ትንፋሽ የተባለው ደግሞ ስፒከሩ ነው እኔ የምረዳው። ያናግረናል፣ ያየናል፣ ያያናል፣ እንነጋ በቋንቋ እንግባባለን። ያው ጥቁር ነው ስክሪኑ እንደምታዩት፣ እና በዚህ ዘመን ትውልዱን ያበላሸ ይሄ ነው ብዬ ከሚገልጸው በላይ ያበላሸ ወይም ደግሞ የጠቀመ ማለት ይቻላል። በበጎ ካየኸው ማህበራዊ ሚዲያ ነው፣ ስክሪን ነው። በስክሪን ያልተበላ የለም። ኤሮቲክ እና ሮማንስ የሚባሉ ልቅ የሆኑ ፊልሞችን አይቶ ከሚስቱ ጋር ያንን ማድረግ ያልተመኘ፣ ከባሏ ጋር ያን ማድረግ ያልተመኘች፣ ግን አይተው ነው አይደል? አይተው ነው እኮ የሚመኙት፣ ሳያዩ አይመኙም። እና ከእህቱ ጋር፣ ከክስቱ ልጅ ጋር፣ ከአጎቷ ልጅ ጋር፣ ከፍቅረኛዋ ጋር፣ ከመንገድ ከመንገድ ኃላፊ ጋር ያንን ጉዳይ መፈጸም ያልተመኘ ወጣትን፣ ያልተመኙ አረጊቶች፣ ሽማግሌዎች አሉ። ስልካቸው ላይ የወሲብ ፊልም ተገኝቶባቸው ያልተዋረዱ ሰዎች አሉ። ለምን? በማየት ስለተበሉ ከሆነ፣ ስለዚህ ብዙ ሰው በዚህ በንቀት መንፈስ፣ በትቢት መንፈስ ተበልቶ ትቢተኛ ሆኗቸው ሲነገረው አይሰማም። ሁሉም የራሴ ቲክቶክ አለኝ ይላል። ሁሉ የራሴ ቤት አለኝ ሲከራከሩ ቲክቶክ ላይ ታችሁ ከሆነ ቦታ ስላልሰጡት ወይም ደግሞ ሲከራከር ሚውት እያደረጉ ስላስቸገሩት እናንተ ጋር ብቻ ነው እንትን ብለው የራሱ ቤት አለ ይልና የራሱ ቤት ላይ ደግሞ ይሄድና ይሳደባል። እንደፈለገ ይነጋገር። ቲክቶክ ላይ ብዙ ጊዜ ላይቭ ማልገባ ለዚህ ነው። ሁሉም የራሱ ቤት ላይ ይጮሃል። መቶ ሺህ ሆኗል። ትናንትና መቶ ሺህ ገባ። የቲክቶክ ፎሎሪ ግን ብዙ ቪዲዮ አለቅ። አንድ ቪዲዮ ለቅቄ ነው በቀደም ዘጠና ሦስት ሺህ ነው የነበረው። አሁን ሰባት ሺህ ጨመረ። ግን ቪዲዮ ለቅቄ ብዙ ያን ያክል አላተኩርም ቲክቶክ ላይ እናንተ ለማስተማር ቪዲዮን ለማንሳት ካልሆነ በስተቀር አልገባም ለምን በጣም ከባድ ነው በመተያየት መበላላት አለ በጣም ከባድ ነው እና ሰዓት ገድቡ እንዲያውም አፕሊኬሽን ሁሉ መቷል እኮ የሚቀማ አዎ እያየ ቲክቶክ ምናምን ስክሪን ስታክ ያደርጋል አፕሊኬሽኑን ከፍተውት ማለት ነው ልክ ሁለት ሰዓት ሲሆን ቀማኝ ብለን ሆን የምታደረገው ራስን መቀባት ስላልቻል ራስን ማስተረለ ስላልቻል አፕሊኬሽኑ ምን ያደረጋል? ሁለት ሰዓት ሲሆን ስልክ ጥፍትፍት ይልና፣ በቃ ኦፍ ይላል። በቃ ያጠፋባል። ደግሞ ስክሪኑ ስታክ ያደረጋል። ስታክ ያደረጋል ከሆነ፣ ከዛ ሳትፈልጉ ታቆሙታላችሁ። አይቀርም እኛ ማቆም ስላልቻልን አፕሊኬሽን ነው የሚያስቆምን። እንዲህ አይነት አፕሊኬሽን መጥቷል። ይሄ የሚያሳየው ብሎ አይናችን መላቀቅ አልቻለም ከምናየው ነገር ጋር እንዳልኳችሁ ሁሉም ትዕቢተኛ ስለሆነ ሁሉም እኔ አውቃለው፣ ከሰው መማር አይደለም ወይም ደግሞ ልክ ነህ፣ ልክ ነህ እንኳን ባንድ እስቲ ይሄ ነገር ልፈትሽው፣ ልመርምረው፣ ልኑረው እስቲ ከሚል ይልቅ በቃ እንዴት ነው ብቻ። ነቢዩ ኢሳያስ የተናገረው ማለት ነው። ነቢዩ ኢሳያስ ምን አለ? በትንቢተ ኢሳያስ ላይ የእኔ ሀሳብ የተሻለ ነው የሚል ትውልድ ይመጣል ብሎ ተናግሯል። ሁሉም የእኔ ሀሳብ ትክክል ነው የሚል ይሁን ቲክቶክ ኩ ነው ፔጅ ሌለዋለ ፌስቡክ የሌለው አለ? የሌለው የለም። አብዛኛው ሰው ውጭ ብሎ ብቻ መለካከት ነው ማየት ነው። ሰው ሲመጣ ኢቭን ምን መጣ፣ ማንም እንዳያይ ቢም ብሎ እንደዚህ ተከፍቷል። ግን እኔ ነው የማየው፣ አይኔ ፎርቲ ፋይቭ ዲግሪ ዞር መንፈሱ ፕራይቬት ነው። ስለዚህ የዚህን ያክል ሰው ግለኛ ሆኗል። ከማንጋ ከሰው ጋር አይደለም፣ ከጎረቤት ጋር አይደለም። እሱ እንዲያየው የማልፈልገው ፋይል እኔ እዚህ ውስጥ አለ። ያ ምን ቢሆን ነው? ምን ቢሆን ነው አይደል? ምን ቢሆን ነው? እኔ ብቻ ከስክሪኑ ጋር እንድሰፋ ያደረገው ጉዳይ ምንድን ነው? ብቻህን እይ ተብሎ፣ ግላስ እንኳን ሲሰራ ግላስ ፕራይቬት። የዛን ያክል ሰው ከስልኩ ጋር ተጣብቋል። እና ይሄንን መልክት የማስተላልፈው ለሁሉም ሰው ነው። የንቀት የትዕቢት መንፈስ፣ የአስመሳይነት መንፈስ፣ በድንጋጤ የሚገባ አፍ ላይ ሟርት የሚሆን አይን ላይ የሚነግስ እንዲሁም ልብ ላይ ልብን የሚቆጣጠር መንፈስ የቡዳ መንፈስ ነፍሳችንን ሲይዛት ነው። ነፍሳችንን ከያዛት ይሄ ሁሉ እኛ ውስጥ አለ ማለት ነው። መላቀቅ ካቃተን ከማህበራዊ ሚዲያ ላይ ጎረቤት ማናገር ቤተሰብ እናት አባት ቤት ውስጥ እያለ ሁሉ የራሱን ስልክ ይዞ ቤቱ ጸጥ ካለ ሁሉም ሰው በቁጥጥር ውስጥ ነው ያለው አንደር ይሄ ነው። አመሰግናለሁ። እግዚአብሔር አክብርልን። በጣም ረጅም ሰዓት ይዤባቸዋለሁ መሰለኝ እንዳልኩትም